ባለፉት ወራት በተከታታይ በዘነበው ዝናብ ሳቢያ የኦሞ ግቢ የተፋሰስ አካባቢ መነሻ ያደረገው የቱርካና ሐይቅ መጠን መጨመር በደቡብ ኦሞ ዞን ዳሰነች ወረዳ የሚገኙ ቀበሌያት በውሃ ሙላት ለጉዳት ተዳርገዋል። በዳሰነች ወረዳ ጉዳት የደረሰባቸው አርሶና አርብቶ አደሮች እንደሚናገሩት በውሃ ሙላት የመኖሪያ ቀያቸውን ቀይረው በአዲስ ቦታ መስፈራቸውን ይገልጻሉ። አገር ሁሉ ለቀናል ወሰደድ

በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪም ፍቅሩ በመስክ ምልከታ ወቅት እንደተናገሩት በውሃ ሙላት ጉዳት የደረሰባቸውን ቀበሌያት መልሶ የማቋቋም ተግባር በተቀናጀ መልኩ እየተሰራ ነው ብለዋል። ከተማውን እንዴት ማዳን እንችላለን የሚለውን ስናይ ከተማው ተስፋ ያለው አይመስልም። ጊዜያዊ መፍትሄ ግን እየሰጠን ነው። እንደ ክልልም አይዲፒ ሴንተሮች አሉን። እዚህ ላይ አርብቶ አደሩን ሶስት ቦታ ላይ አስፍረን እርዳታ እየሰጠን ነው። እያኖር ናቸው ያለ ነው። ለእነዚህ ግን በዘላቂነት የምንሰራውን ስራ አጠናክረን እንደ ክልል እየሰራን ነው። የዳሰነች ወረዳ ዋና ከተማ የሆነችው የኦሞራቴ ከተማ በውሃ የመዋጥ እድሏ ከፍተኛ ከመሆኑ ጋር ተያይዞ የተለያዩ የመፍትሄ አቅጣጫዎች ተቀምጠው የተግባር ስራዎች መጀመራቸውን ዶክተር መሪዩን ፍቅሩ አስረድተዋል። አርብቶ አደሩ እንግዲህ ተስፋ አልቆረጠም። እየሸሸም እየኖረ ነው ከብቶቹን ይዞ ተንቀሳቅሶ ውሃ ሲደርስበት እየተነሳ እየሸሸም እየኖረ ነው ያለው። ስለዚህ ህይወቱን ለማስቀጠል አስቻ የሆኑ ነገሮችን ሁሉ ተጠቅመን የአርብቶ አደሩንም ህይወት ማትረፍ መቻል አለብን። በዘላቂነት ደግሞ እንደነ ኦመራቴ የሚመስሉ ከተሞችን ከፍታ ላይ ማውጣት መቻል አለብን እንደገናም ልንገነባቸው የሚገባ ይመስለኛልና ና እነዚህ ላይ ምን ምን መስራት አለብን የሚለውን አቅደን በክልል ደረጃ ምንሰራቸውን እንሰራለን። ዞኑ የራሱን ድርሻ ይወስዳል። ኮሚኒቲው የራሱን ድርሻ ይወስዳል። ለፌዴራልም ደግሞ እገዛ የምንጠይቃቸው ቦታዎች አሉ። እነዚያ ላይ የፌዴራል መንግስት ኃላፊነት ወስዶ በሚያግዘን ቦታ ላይ እንዲያግዘን እየተስማማን እየሰራን ስለሆነ እነዚህን አጠናክሮ መውሰድ ተገቢ ስለሆነ ዛሬ የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ስትሪንግ ኮሚቴ አባል የሆንን አመራር የሆንን ሰዎች ተቋማት ቢሮ ኃላፊዎች የሚመለከተው አካል በሙሉ በጋራ ተሰብስቦ በዚህ ጉዳይ ነው ዳሰነች የተገኘው። የደቡብ ኢትዮጵያ ክልል ውሃ ማዕድንና ኤነርጂ ቢሮ ኃላፊ አቶ አክሊሉ አዳኝ በበኩላቸው በዳሰነች ወረዳ ከአደጋ ስጋት ነፃ የሆኑ 34 ቀበሌያት በዘላቂነት ከውሃ የመከላከል ስራ እየተሰራ ነው ብለዋል። በተለይ የ34 ቀበሌያት አደጋ ላይ ናቸው ያሉትና እነኛን ፐርማነንት ከመመከት አንጻር አሁን በውሃ እንዳዋ ጡቅ ማደግ አቋያ ሁለት ስራዎች ተለይተዋል። አንደኛው ስራ ድሬኔጅ ነው ወይም ዳይቨርሽን ነው። ይሄ ትልቅ ስራ ነው። ይሄ ስራ የክልሉ መንግስት ከፌዴራል ውሀና ኤነርጂ ጋር በመሆን ዳይቨርሽን ስራ ኦሞ ዳይሬክት ቱርካናን ሳያገኝ ዳይቨርት ተደርጎ የሚያርፍበት ሌላ ቦታ ስላለ ወደዛ እንዲሄድ ታሳቢ ተደርጎ ዲዛይን ተሰርተዋል። ስራ ትዕዛዝም ተሰጥተዋል። አሁን ስራ ተጀምሯል። ሁለተኛው ደግሞ ቱርካና እየሞላ ህብረተሰቡ ጋር እየመጣ እያፈናቀለ ስለሆነ ይሄን ደግሞ ለመመከት የዳይክ ስራ አለ። በአጠቃላይ የሚያስፈልገው የዳይክ ስራ ርዝመቱ ወደ 75 ኪሎ ሜትር የሚሆን ነው። ይሄ ስራ ብሰራ የቀሩ ቀበሌያትን ከሀይቁ መመከት ይቻላልና ለተወሰነ ጊዜ መመከት ስለሚቻል ይሄን ስራ አስጀምረናል። ይሄ ስራ አሁን ባለው ደረጃ ወደ 28 ኪሎ ሜትር አካባቢ ተሰርቷል፣ ግን ማጠናከር የሚፈልጉ ነገሮች አሉ። ዳሰነች ወረዳ ከ79 ሺህ በላይ ህዝብ በውሃ ሙላት ሳቢያ የተፈናቀሉትን ከስጋት ነጻ ወደ ሆኑ አካባቢዎች በማዛወር መልሶ የማቋቋም ስራ መቀጠሉን የተናገሩት የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ ናቸው። በወረዳው ወደ 79 ሺህ 818 ሰው ነው የሚኖረው፣ ወደ 80 ሺህ አካባቢ ይሆናል። ነገር ግን 79818 ሰው ከቦታ ቦታ እያዘዋወር ነው ያለነው ነው። ይሄ እንግዲህ ቀደም ሲል በነበረው መፈናቀል ሽፍት ያደረግናቸው አሁንም ቦታው ከስጋት ነጻ በሆኑት የሚቆይበት ሌሎችን ደግሞ ተስት እያደረግን ወደ ከስጋት ነጻ ወደ ሆኑ አካባቢዎች እንደገና አዛውረን የመልሶ ማቋቋም ስራውን የምንቀጥልበት ነውና እነዚህ ስራዎች በሁለት መልኩ ነው እየተሰሩ ያሉት፣ አንደኛው ውሃውን ዳይክ በመስራት እንዲሁም ደግሞ ማስተንፈሻ በመስራት አካባቢዎችና ከተማውን ጭምር ጉዳት እንዳያደርስ የማድረግ ስራ። በውሃ ሙላት የተፈናቀሉ ማህበረሰብ አካባቢ የወረርሽኝ በሽታዎች እንዳይከሰቱ አስቀድሞ የመከላከል ስራዎች እየተሰሩ መሆኑን የተናገሩት የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሸብሸብሩ ናቸው። እነዚህ ሰዎች ከተፈናቀሉ ረዥም ጊዜ ሆኖታል። በዚህ ጊዜ ውስጥ ሁሉ ከዞን እና ከወረዳ ጋር በቅንጅት የክልሉ ጤና ቢሮ አብሮ እየሰራ ነው ያለው። አሰፋፈሩ እንዳያችሁት በጣም በአንድ ቦታ በዛ ብለው ስላሉ ወረርሽኝ እንዳይከሰት ስራዎች ተሰርተዋል፣ አሁንም እየተሰሩ ነው ያሉት። በተለይ በዚህ ባለፈው ሳምንት የሰራ ነው የተቀናጀ የኩፍኝ ክትባት ላይ ህጻናትንም ልየታ አድርገናል። ሁለተኛ ትልቅ የሚያስቸግር የነበረው ወባ ነው። እዚህ ሁሉም ቤቶች ያው ቤቱ እንዳያችሁት ቤቶች ውስጥ የአጎበር አሰራጅተናል። አሁን ወባ ችግር አይደለም እዚህ ነገር ግን አሁን መጪው እንግዲህ ሐምሌና ሀሴ ሰኔ ስለሆነ እዛ ላይ ኮሌራ ሊከሰት ይችላል። ኮሌራን መከላከል ዝግጅቶችን ጀምረናል።